የሰው ልጅ የተሻለ ዕድል ለማግኘት ብዙ ይለፋል። በደሞዝም ይሁን በንግድ ጥሩ ገቢ አግኝቶ መልካም ህይወት መግፋት የሁሉም ህልም ነው። አንተ ታማኝ ውስጥ እንዳለህ አውቃለሁ፣ ክፈትልኝ ታማኝ! አንዳንድ ጊዜ የተሻለ ዕድልን ፍለጋ የምንከፍላቸው ዋጋዎች ብዙ መሥዋዕትነት ያስከፍሉናል። የሰው ብር በልተህ ትጠፋለህ! ድንገተኛ የሚመስል አጋጣሚ ከመፈጠሩ በፊት የታማኝ ህይወት ሰላማዊ ነበር። በቲያትር ጥበባት የመጀመሪያ ዲግሪውን ከአዲስ አበባ ዩኒቨርሲቲ አግኝቷል። የእጅ ሙያ የታደለ ሰው ስለሆነ የብረት ስራዎች ወይም በተለምዶ ቶርኖ ቤት የሚባለውን ስራ እየሰራ ከቤተሰብ ከጓደኞቹ ጋር ጥብቅ የሆነ መልካም ግንኙነት አለው። ስሜ ታማኝ ይባላል። ውጭ ሀገር የመሄድ ምንም ህልም አልነበረኝም። የግሌን ስራ ሰራለሁ። በሱ ደግሞ በቂ ገንዘብ አገኛለሁ። ይገርማል፣ አንድ ቀን እንኳን ዲቪ ሞልቼ አላውቅም። ታማኝ ማህበራዊ ድረገጾችን መጠቀም ያዘወትራል። እንደ ፌስቡክ አይነት ድረገጾች ደግሞ ዋና የገቢ ምንጫቸው ማስታወቂያ ነው። ከእነዚህ ማስታወቂያዎች አንዱ የታማኝ እይታ ውስጥ ገባ። ውጭ ሀገር ሄዶ መስራት ይፈልጋሉ የሚል ነገር ሳይ ብዙም አልተሳብኩም ነበር። ውጭ ሀገር ሄጅ ምን እሰራለሁ? ግን ደግሞ ዝም ብዬ አነበብኩት። ስዊድን ሀገር በወር ከ1200 ዩሮ በላይ እየተከፈለ የሚሰራበት ስራ ይላል። ፕሮሰሱ በአንድ ወር ነው የሚያልቀው። በዛ ላይ ምንም አይነት ተጨማሪ ክፍያ የለውም ይላል። ኤርሚያስ ተክሎ እባላለሁ። የስራና ክህሎት ሚኒስቴር የውጭ ሀገር ስራ ስምሪት መሪ ስራ አስፈጻሚ ነኝ። የውጭ ሀገር ስራ ስምሪት በታሪክ ከ40 ከ50 በፊት ቀድሞ የነበረ ነው በመንግስት ደረጃ አዋጅ ወጥቶለት በመመሪያ መመራትና መስራት ከጀመረ ብዙ ያን ያህል የረዘመ ታሪክም የለውም እንደ ቆይታው። እንደዛም ሆኖ ግን የውጭ ሀገር ስራ ስምሪት አዋጅ 923 እንዲሁም 2016ቱ እንዲሁም በኋላ ላይ የተሻሻለው ደግሞ የ1246 በግልጽ በግልጽ የውጭ ሀገር ስራ ስምሪት ማን መስራት አለበት? እንዴት መሰራት አለበት? ፕሮሰሱ እንዴት መምሰል አለበት? ቁጥጥሩ እንዴት መሆን አለበት? ማንስ ይሄን ክትትል ማድረግ አለበት መምራት አለበት የሚለው በግልጽ ተቀምጦ አስራ ስርዓት በጅቶለት ሲሰራም ቆይቷል። አሰሪና ሰራተኛን ማገናኘት የስራ ዘርፍ እንግዳ አይደለም። በሀገር ውስጥም ሆነ ከባህር ማዶ የስራ እድልን የሚያመቻቹና የሚያገናኙ ግለሰብና ድርጅቶች በመላው ኢትዮጵያ ተስፋፍተው ይገኛሉ። ማስታወቂያቸው በጣም ብዙ ነገር ቃል ስለሚገባ እውነት አልመሰለኝም ነበር። ግን ደግሞ ሊንኩን ከፍቼ ሳይ የድርጅቱ አድራሻ ውስጥ ተቀምጧል። እስኪ እንዲሁ በደፈና ዝም ብዬ ከመፈርድ ብዬ ባስቀመጡት አድራሻ የሚሉኝን ለመስማት ወደ ቢሮቸው ሄድኩኝ። ቢሮአቸውን አገኘሁ። አዎ ይገርማል። ቦሌ አካባቢ አንድ ትልቅ ህንጻ ተከራይቷል። በጣም ትልቅና ውድ የሆነ ቢሮ ነው። ታማኝ ሲሄድ ያጋጠመው ነገር እጅግ ግራ የሚያጋባ ነበር። ልክ እዛ እንደደረስኩል አባቴ ቢሮቸው መቆሚያ መቀመጫ እስክታጣ ድረስ ተጨናንቋል። የሰጡን ወረቀት የሚሞላ ፎርም ነበር። የትምህርት ደረጃ፣ መስራት የምንፈልግበት ሀገርና ስራ ጻፍን። የትምህርትና የስራ ማስረጃችንን እንድንልክላቸው የኢሜል አድራሻቸው ወረቀቱ ላይ ተጽፏል። ፎርሙን እንዴት አድርገ ሞላ የናቹራል ሳይንስ እና ኢንጂነሪንግ የስራ ዘርፎችን መስራት እንደማልችል አውቃለሁ። እኔ የሶሻል ተማሪ ነኝ። ያው ደግሞ ትንሽ የቋንቋ ነገር ስላለ ቢሮ ውስጥ ተቀጥሬ መስራት መሞከሩ ስለሚከብደኝ እሱን አላሰብኩትም። መንጃ ፍቃድ ስላለኝ እሱን ግን ሰርቲፋይ አድርጌ መኪና መንዳት እንደሚችል አውቃለሁ። እሱ ስለማይከብደኝ በሾፌርነት ተመዘገብኩኝ። ሀገር ምረጡ ስባል ደግሞ ኖርዌይ ብዬ ሞላሁ። ከዛ ፕሮሰሱን አጠናቀቅ ወይም አጠናቀቅ ችግሩ ኮ እሱ ነው። ማስታወቂያቸው ላይ ምንም አይነት ቅድመ ክፍያ እንደማንፈጽምና ስራውን ካገኘን በኋላ እንደምንከፍል እንዲሁም የእነሱን ኮሚሽን በወር ደሞዛችን እንደሚቆረጥ ነበር የተነገረን። ሰዎቹ ግን ብራዘር ለቪዛ ማስጨረሻና ና እንዲሁም ለሌላ ውጪ የሚሆን ሃምሳ ስድስት ሺህ ብር ያስፈልጋላሉ። ገንዘቡ በዛ። እኔም እኮ ያልኩት እንደዛ ነው። አባቴ ሰው ሁሉ ለመክፈል ወዲ ወዲ ይጣድፈዋል ነው ምል። ያኔ ጥርጣሬ አደረብኝ። ከዛ አንዳንድ ሰዎችን ለማናገር ስሞክር ብዙ ሰዎች ዘመዶቻቸውን እንዲሁም ጓደኞቻቸውን በዚህ ኤጀንሲ ምክንያት ስራ እንዳስቀጠሩ ሰማሁ። ይገርማል። ያላሰቡትን በማሰቤ ቀናነት የጎደለኝ መሰለኝ። ግን ደግሞ እኔ ምድሉ እንዲያመልጠኝ አልፈለግኩም። ማንኛውም ሰው ሀገር ውስጥም ሆነ ውጭ ሀገር መስራት የሚፈልግ ሰው የመጀመሪያ የሚያደርገው ነገር በስራ ገበያ መረጃ ስርዓት ለማይስ ዶት ጎቭ ዶት ኢቲ ላይ መመዝገብ ነው። ሌበር ሆኖ ይመዘገባል ማለት ነው። እዛ ቦታ ላይ ባለው እዛ ኢንቫይሮመንት ላይ ወይም እዛ ሲስተም ላይ ባለው ሂደት እየተከታተለ ሙሉ ሂደቱን መጨረስ ይችላል። ግን አዋጁ ላይ እንደተቀመጠው ይህንን የመስራት መብት የተሰጠው በሶስት አይነት መንገድ ነው። አንደኛው ያው መንግስታት ለመንግስታት በሚደረግ ሊሆን ይችላል ወይ ደግሞ በግል ጥረት የሚባል ሂደት አለ። ያ ማለት በተለይ ስኪልዱ ላይ ማንኛውም ሰው በራሱ ተጻጽፎ የትኛውም ሀገር ላይ ቪዛውና የስራ ቪዛውን ጨርሶ ኮንትራቱን ጨርሶ በግል ጥረት ትኬቱን ቆርጦ ተጻጽፎ በግል ጥረት መሄድ ሲፈልግ እነዚህን ነገሮች ካደረገ በኋላ ይህንን ዶክመንት ይዞ ስራና ክህሎት ካሳንቺስ ቢሮ ሄዶ ሲስተም ላይ ተጭኖ በዛ መሰረት ከሀገር ለስራ መሄድ ይችላል ማለት ነው። ሌላኛውና ሶስተኛው ደግሞ በኤጀንሲዎች በኩል ነው። ወደ አንድ ሺህ የሚሆኑ ኤጀንሲዎች አሉ በሀገር አቀፍ ደረጃ። እነዚህ ኤጀንሲዎች ዋና ስራቸው ህጋዊ በሆነ መንገድ ስራ ለመስራት እስከ መቶ ዶላር በተቀማጭ በማይንቀሳቀስ አስቀምጠው ያ ማለት የሚጭበረበሩ ሰዎች ኖረው ኤቪደንስ ከተያዘባቸው ወይም ያ ነገር ከተያዘባቸው የትም ሀገር የሆኑ ተጎጂዎች ከዛ ገንዘብ ላይ ማንንም ሳናስፈቅድ እንደ ስራና ክሎት አውጥተን ዜጎቻችንን ጤናቸውን የመጠበቅ ወደ ሀገራቸው እንዲመለሱ የማድረግና ሪከቨር እንዲያደርጉ የማድረግ ሙሉ መብት ይሰጣል። ታማኝ በሁለት ሀሳቦች መሀል ተወጥሮ ሰነበት በአንደኛው የተጠየቀው ገንዘብ ዳጎስ ያለ ነው፣ በሌላኛው ደግሞ ስራው ነጋዴ እንደመሆኑ መጠን ገንዘብ ሳያወጡ ትርፍ ማግኘት እንደማይችል ጠንቅቆ ያውቃል። ለስራ ብዬ ያስቀመጥኩት ብር ስለነበረኝ እሱን አውጥቼ ወዲያው ፕሮሰሱን ጀመርኩኝ። ፓስፖርታችንን ኮፒ አድርገው ከተቀበሉም በኋላ በቀጣይ ሳምንት ሌሎች ነገሮች እንደሚጀምሩ አሳወቁን። ከዛ ስልካችንን ተቀብለው የቴሌግራም ግሩፕ ከፍተው ነበር እዙ ውስጥ አደረጉ። ታማኝ ወደ ስራው ተመልሶ ኑሮውን ቀጥሏል። የጀመረው ጉዳይ ፍሬ ያፈራልኛል የሚል ተስፋ እንደሰነቀ ሲጠባበቅ በቴሌግራም ግሩፕ ላይ አንድ መልእክት ተለጥፎ ነበር። ቁራዘር የዛን ቀን ሄጄ ልብስ ተለካወኝ። ስለሚሄድባት ሀገር ያየር ሁኔታ አለባበስና እንዲሁም አንዳንድ መረጃዎችን የሚገልጽ ሰነድ ተሰጠኝ። በቃ ኖርዌይ ገባሁ ብዬ በጣም ደስ አለኝ። አሁን ግማሽ መንገድ ሂጃለሁ። ወራት ወራትን እየወለዱ መጡ። ታማኝ የህልም እንጀራ እየቆረሰ ኖርዌይን ለማየት በጉጉት እየጠበቀ ነው። አንድ ወር ሆነው፣ በመጨረሻ ቀጣዩን እርምጃ የሚያሳውቅ መልእክት ደረሳቸው። የመጣው መልእክት ግን የታማኝን ወሽመጥ ብጥስ የሚያደርግ ነበር። የቪዛ ክፍያ ስድስት ሺህ ብር እንዲሁም ለኢንሹራንስ ደግሞ አራት ሺህ ብር ያስፈልጋል አሉ። ያው ወደ ውጭ ሲኬድ እንደዚህ አይነት ክፍያዎች እንደሚያስከፍሉ ስለማውቅ ብዙም አልገረመኝም ነበር። ከአንድ ሀገር ወደ ሌላ ሀገር ስትሄድ ደግሞ ምናልባት የኢንሹራንስ ስለሚከፈል ይሄም ብዙም አልገረመኝም። ብራዘር፣ የጠየቁን ይሄ ብቻ አይደለም። ቪዛው እንደማይቆይና እንደመጣ ትኬት ቆርጠው እኛን ለመላክ እንዳሰቡና ለዚህ ደግሞ 57000 ብር እንደሚያስፈልግ ነገሩ። ሰው ከሀገር ውስጥ ሲወጣ ያለውን ፕሮሰስ ስለማውቅ አልገረመኝም። ያው እዛ ሄጄ በአጭር ጊዜ ውስጥ ተፍ ተፍ ብዬ ገንዘቡን ስለመመልሶ አልተደነቅኩም። ያንን ያህል ገንዘብ ከየት አመጣ? እስኪ ተወኝ እባክህ፣ ያለኝን ገንዘብ በሙሉ ጨርሻለሁ። ሽጬ ወይም አስይዤ ይህን ያህል ገንዘብ የማመጣበት ደግሞ ምንም አይነት ንብረት የለኝም። ከዛስ ምን አደረግ? ለክፍያ የሚሆን ገንዘብ ነበረኝ። ችግሩ ግን ያ ገንዘብ የኔ አይደለም። ለጓደኛ የተሰበሰበለት ገንዘብ ነበር። ጓደኛ? አዎ፣ ለህክምና የሚሆን ገንዘብ እያሰባሰብለት ነበር። አይኑን ስለታመመ ውጭ ሀገር ሄዶ ኦፕሬሽን መደረግ አለበት። ልጁ ደግሞ የሚሰራው ግራፊክስ ዲዛይን ነው። ያው ይሄ ሙያ ደግሞ ያ ላይን እንደማይሆን በደንብ እናውቃለን። ይሄ የህክምና ማስረጃው ነው። ገንዘብ ማሰባሰቡ ለሶስት ነበር የምንሰራው። ሁለቱ ጓደኞቼ ብዙ ጊዜ ስራ ስለሚበዛባቸው፣ እኔ ደግሞ የስራ ባህሪ ትንሽ ነፃነት ስለሚሰጠኝ አካውንቱን እኔ ነበርኩኝ የማንቀሳቀሱ። የታማኝ ጓደኛ የታመመውን ህመም ባለሙያዎቹ ሬቲናል ዲታችመንት ይሉታል በአጭር ጊዜ ውስጥ ፍጹም የእይታ ማጣትን ያስከትላል። በቀዶ ጥገና መስተካከል የሚችል በሽታ ቢሆንም አፍሪካ ውስጥ ይህንን ቀዶ ጥገና ማድረግ የሚችል ተቋም የለም። ከባድ ህመም ነው። ከዛስ ምን ወሰንክ? ገንዘቡን ቶሎ ካልከፈልኩ ይሄ ነገር ይበላሽብኛል። የጓደኛችን የተሰበሰበው ገንዘብ አካውንቱ እኔ ጋር ስለሆነ እሱን አውጥቼ ከፈልኩኝ። ያው ጓደኛ የገና ህክምናውን ለማድረግ ሆስፒታሎች እያፈላለግን ስለሆነ ጊዜ ይኖራል ብዬ አስብኩ። እኔ ልሄድ እንጂ ተፍተፍ ብዬ ቶሎ ገንዘቡን እንደምሞለው አስቤያለሁ። ታማኝ ከባድ ውሳኔ ወስኖ የጓደኛውንም ጤንነት አስይዞ ግቡን ለማሳካት እየተንደረደረ ነው። ቪዛው ሲመጣ ቶሎ ለመሄድ ለበረዳማ ሀገራት የሚያስፈልጉ አልባሳትንም እያዘገጃጀ ነው። እንዴት አይነት በረዶ ታስታውሳለህ? ዶላር የጨመረ ሰት ይህንን ምክንያት በማድረግ የዶላር ምንዛሬ ጨምሯል ብለው ሌላ ተጨማሪ 57 ሺህ ብር እንድንከፍል የሚያዝ ቴክስት በቴሌግራም ላኩልን። በአንድ ወር እኔም ያልኩት እሱን ነበር። የዶላር ጭማሪው ቢገባኝም እጄ ላይ ግን ምንም አይነት ገንዘብ የለም። ይሄ ከሆኑልኝ በጊዜ ብገላገል በጣም ደስ ይለኝ ነበር። ነገር ግን በመሀል ሰዎቹ የቪዛው ፕሮሰስ ላይ አንዳንድ ነገር እንዳጋጠማቸው ነገሩና ይህንን ለመፍታት ደግሞ ተጨማሪ 257000 ብር እንደሚያስፈልግ ነገሩ። አለበለዚያ ይህንን ነገር በጊዜ ካላጠናቀቅን ሰዎቹ ወደ ቀጣይ አመልካቾች እንደሚሄዱ እያጣደፉ ነገሩ። ይህንን ነገር እንዳልተው የጓደኛዬን በራ ጉድያ አለሁ። ካልሄድኩ ደግሞ እንዴት ከፍላለሁ? በሰዓቱ ያለኝ አማራጭ አንድ ብቻ ነበር። ምሰራባቸው ትናንሽ ማሽኖችን ሸጥኳቸው። ስራዝ እሱማ እኮ በቃ በቃ አሁን ምንም የምሰራው ነገር የለኝም። እንደዛ ሆኖ ራሱ መች ሞላልኝ? የጓደኛ የቀረ የነበረውን ብር አውጥቼ ሙሉን ከፍያለሁ። ታማኝ ያለውን ሁሉ አሟጦ እየታገለ ነው። የሚያልሙትን ህልም ለማሳካት መሥዋዕትነት መክፈሉ ባይከፋም፣ የሚከፈለው መስዋዕትነት ግን ከሚገኘው ውጤት ጋር ተመጣጣኝ ይሆን? ታማኝ ክፍያውን ከፈጸመ ስድስት ወራት አለፉት። አሁንም ግን ስራውን አልጀመረም። እዚህ ቁጭ ብሎ እጁን አጣምሮ እየተጠባበቀ ነው። የቴሌግራም ግሩፕ ላይ መልእክት ከተላከ ብዬ በየቀኑ ቼክ አድርጋለሁ። ግን እስካሁን ምንም የተላከ ነገር የለም። እጅ ላይ ያለው ብር ደግሞ እያለቀ መጥቷል። የጓደኛ ህክምና ከምን ደረሰ? ከጥቁር አንበሳ ውጭ አገር ሄዶ መታከም የሚችልበትን መረጃ ሰጥተውታል። እንደ ሀገርም መታከም የሚችልበትን ሆስፒታል አግኝቷል። ይህንን ለማድረግ ደግሞ ቅድመ ክፍያ ያስፈልጋል። ታዲያ ምን አደረግ? የመሄጃው ቀን ደርሷል። ስለ ህክምና የሚያስረዳው መረጃ ያለበት ሰነድ መላክ አለበት። ጓደኞቼ በተደጋጋሚ እየደወሉ መረጃውን ላክ እያሉ ያስጨንቁኛል። በቃ ስልኬን አጠፋሁ። ማንም እንዳያገኘኝ ሰፈር ቀየርኩኝ። ይሄ ነገር እስኪሳካ ድረስ ከአካባቢው ዞር ማለት ነበረብኝ። ታማኝ እጅግ አስቸጋሪ ሁኔታ ውስጥ ገብቷል። መልካም የነበረ የራሱን ኑሮ አደጋ ውስጥ ከቶ የጓደኛውንም እይታውን ሊያሳጣ እየተንደረደረ ነው። ነገር ግን አሁንም ተስፋ አልቆረጠም። እየተንገዳገደ ያለ ህልሙል ከመስመር ለማስያዝና በሁለት እግሩ ለማቆም ሲል አንድ እድል ሞከረ። ከስድስት ወር በኋላ ዝም ብዬ ከመቀመጥ ብዬ ወደ ቢሯቸው ለመሄድ ወሰንኩኝ። የሆነውን ነገር ሄጄ ማወቅ ስላለብኝ ማለት ነው። የሚገርመው ነገር ስለ እኔ ምንም አልተጨነኩኝም! ያው ምክንያቱም ፈልጌና ፈቅጄ ያደረግኩት ነገር ነው። አሁን ላይ በጣም ያሳስበኛል የጓደኛዬ ጉዳይ ነው። በእኔ ምክንያት ቶሎ መታከም ሳይችል እዚህ ደረጃ ድረስ አድርሸዋለሁ። ታማኝ ያልጠበቀው ዱብ እዳ ወደቀበት። ማታ ፍጥጥ ብዬ እንቅልፍ አይኔ ላይ ሳይዞር ነው የነጋው። በጠዋት ሄጄ የተፈጠረውን ነገር ለመጠየቅ ቢሮቸው ሁለት ሰዓት ሳይሆን የደረስኩት። መጀመሪያ ላይ የተሳሳተ ቢሮ የመጣው ነበር የመሰለኝ። ቀና ብዬ ሳይ ግን ቁጥሩ ራሱ ነው። በጣም ነው የደነገጥኩት። በጣም ጨነቀኝ። ወደ ውስጥ ስመለከት ማንም ሰው የለም። ማንን ልጠይቅ? አንድ ሀሳብ መጣልኝ። ምናልባት ቢሮ ቀይረው ከሆነ የት እንደቀየሩ አድራሻቸውን ሊነግረኝ የሚችል አይጠፋም ብዬ ጎን ያለው ቢሮ ገብቼ ስጠይቅ ሰዎቹ አዲስ ተከራይ ናቸው። እዚህ ከገቡበት ጀምሮ ቢሮ ባዶ መሆኑን ነገሩኝ። ይሄ ዘርፍ ብዙ ውጥንቅጦች ያሉት የደላላዎች የአጭበርባሪዎች ህጋዊና ህጋዊ ያልሆነውን ሂደት ማወሳሰብ አሁን እያወራ ያለውትኝ በስኪልዱ ብቻ ሳይሆን በሰሚስኪልዱ በተለያዩ ሀገራት ላይ ለስራ የሚሄዱ ሰዎችን ጭምር በጣም ብዙ ማጭበርበሮች ያሉበት ኢንቫይሮመንት ነበረ። ይህ ማጭበርበር ለመከላከል የስራና ክህሎት የመጀመሪያ ስራ ያደረገው እንደ ሚኒስቴር መስሪያ ቤት እንደተቋቋመ፣ አንደኛ ኢንቫይሮመንቱን መቀየር ሙሉ ለሙሉ መርካቶ የሚመስለውን ወይም ደግሞ አውቶብስ ተራ ብለን ብናየው ብዙ እዛ የሚያውቀው ሰው ይረዳል። ከሳይንስ ያለውን ቢሮ የመሰለውንና በግልጽ የደላሎች መጫዎች የነበረውን ቢሮ የማጽዳት የማስተካከል ስርዓት የማስያዝ ስራ፣ ሙሉ ሂደቱን ደግሞ ወደ ቴክኖሎጂ የመቀየር ስራ። ምክንያቱም የትም አካባቢ ያለ ሰው ሰዎች ከክፍለ ሀገር ይመጣሉ ከተለያየ ቦታ ይመጣሉ። አዲስ አበባ ላይ ብዙ ነገር ይደርስባቸዋል የውጭ ሀገር ስራ እድል ለማግኘት ሲሉ በማያውቁት አካባቢ በማያውቁት እንትን ብዙ መጥፎ ነገሮች ይከሰታል። ከዛ ባለፈ ደግሞ ወደ ውጭ ልውጣ የሚለው የቀድሞ የነበረውን የማኑዋል ቢሮክራቲክ ሂደት በመጥላት በሕገ ወጥ መንገዶች ለመከተል ይገደዳል። ሶ እንደ መንግስት በዋናነት ማህበረሰቡ የሕገ ወጥ መንገድን የሚከተልባቸው እንደ ምክንያት የተቀመጡ ነገሮችን ከመቅረፍ አንጻር ብዙ ስራዎችን ሰርቷል ማለት ነው። ዛሬ ላይ ሙሉ ለሙሉ ይሄ ሲስተም ከመነሻ ክልል ላይ ካለ የምዝገባ የሬጅስትሬሽን በስራ ገበያ መረጃ ስርዓት በኩል ጀምሮ እስከ መዳረሻ ሀገራት ኤምባሲዎች ጭምር ኤምባሲዎች አክሰስ ኖሯቸው አንድ ዜጋ ኢሚግሬሽንን አልፎ ወደዛ ሀገር ሲገባ ኢትዮጵያዊ ዜጋ ሀገር ገብተዋል ወይም አንተ ሱፐርቫይዝ የምታደርገው ቦታ ላይ ገብቷል ከዛ በኋላ ክትትል አድርግ ፎር ዘ ኔክስት ቱ ኢየርስ ፎር ዘ ኔክስት ሁለት ዓመት ከ45 ቀን ሙሉ ያለውን ነገር ጤናቸውን፣ ሁኔታቸውን ተከታተል የሚል ድረስ መከታተያ ጭምር ሲስተሙ በያዘ መንገድ አውቶሜት ተደርጓል። ከዛ ምን አደረግ፣ እንደምንም ብዬ የፎቁን አከራይ ስልክ ተቀብዬ ደወልኩለት። መጀመሪያ ላይ በጣም ተነጫንጮ ነበር፣ ግን ደግሞ ለመንኩት። ያጋጠመኝን ነገር ስነግረው አዘነልኝና ሁሉንም ነገር አስረዳኝ። ከስምንት ወር በፊት ውላቸው ስላለቀ ለቀው እንደወጡም ነገረኝ። ስምንት ወር አንተ ክፍያ የፈጸም ጊዜ ነው ማለት ነው? አዎ፣ መጀመሪያ ከሄድኩ በኋላ እዛ ቢሮ ደግም ያልሄድኩ፣ በቴሌግራም እናወራለን፣ ገንዘቡ ደግሞ አካውንታቸው ውስጥ እናስገባለን። ስለዚህ እዛ ቢሮ ደግም የመሄድበት ምክንያት አልነበረኝም። ታማኝ ወደ ተሻለ ህይወት ሊሻገርበት ያሰበው ኤጀንሲ ወዴት ይግባ ወዴት ለማጣራት ያደረገው ሙከራ አልተሳካለትም። ሁሉም ቢሮ እንደቀየሩ እንጂ የት እንደቀየሩ ሊነግሩኝ አልቻሉ እኔም የመጨረሻ እድል ልሞክር ብዬ ምናልባት ቴሌግራም ላይ ያድራሻቸው ካለ ለማየት ገባው። ታማኝ ወደ ቴሌግራም ግሩፕ ሲሄድ የጠበቀውን አላገኘም። የቴሌግራም ግሩፓችን ኦስሎ እንደሚል በጣም እርግጠኛ ነበርኩኝ፣ ግን ደግሞ በተደጋጋሚ የሚፈልገው አላገኘሁትም። ልብ ያልኩት ራሴ ሌላ ግሩፕ ውስጥ መግባቴን ነው። ኤቨር ግሪን የሚል ግሩፕ ውስጥ ማን እንዳስገባኝ በጭራሽ አላወኩም። መጀመሪያ የነበረው ግሩፕ ዲሌት ተደርጓል። እስከ ዛሬ ስንጻጻፋቸው የነበሩ ነገሮች በሙሉ ጠፍተዋል። እንዳጋጣሚ ሆኖ ደግሞ ምንም አይነት መረጃ እስክሪን ሻት አላስቀመጥኩኝ። ያኔ የሞላነው ነው ፎርም ራሱ እነሱ ተቀብለውናል። እጄ ላይ ያለው ባንክ ገቢ ያደረግኩበት ደረሰኝ ብቻ ነው። ታማኝ የተማመነበት ደረሰኝ የሚያስበውን ያህል ፋይዳ እንደሌለው የተረዳው ዘግይቶ ነበር። የታማኝን ኬዝ ብንመለከተው በግልጽ በኮንሰልታንት ነኝ በሚል ካምፓኒ ያው ህጋዊ ይሁን አይሁን ምኑም በማይታወቅበት ሁኔታ፣ ምክንያቱም ማንኛውም ኮንሰልተንት ነኝ የሚል ካምፓኒ ፍቃድ እስካልወሰደ ድረስ የውጭ ሀገር ስራ ስምሪት የመላክ ፍቃድ እስካልወሰደ ድረስ ወደ ውጭ ሀገር የሚላክበት ፕሮሲጀሮች ሂደቶች ከመመልመል ኮንትራት ከማስሞላት ፕሮሰሱን ትኬት ጭምር ቆርጦ በራሱ በካምፓኒ ቆርጦ ሰውን ወደ ሌላ ሀገር ላይ ኮንትራት አስሞልቶ መላክ የሚባለው ነገር መብት አይሰጠውም። ኮንሰልተንት ከምፐኒ ማለት ኮንሰልት ማድረግ የሚችል ብቻ ነው፣ ቀሪውን የሚጨርሰው ግለሰቡ በራሱ ነው። በአሁኑ ሰዓት ላይ በሰፊው በሀገር ደረጃ በተለያዩ ማህበራዊ ሚዲያዎችን ሞልቶት ያለው እና የሰውን ደካማ የሆነውን ወይም ደግሞ የማመን ትረስቴ ማድረግ በምንፈልገው ነገር በድራይባችን፣ በፍላጎታችን፣ በተደጋጋሚ ቀንም ለሊትም በምንቃዣው አይነት ቅዠት በኩል ገብቶ ለማጭበርበር የሚደረጉ ጥረቶች በሰፊው አለ በየቦታው። ይህን ደግሞ በተለያየ ጊዜ አሁን ስቶሪ ላይ እንዳየነው ቲክቶኮች እና ሶሻል ሚዲያዎች ላይ ትሬስ መደረግ አስቸጋሪ የሚያደርጋቸው ወይም በግለሰብ ደረጃ በሚኖር የአዌርነስ፣ የአረዳድ፣ የጥንቃቄ መንገዶች ብቻ በዋናነት መከላከል በምንችላቸው የተመረጡ የማህበራዊ ሚዲያዎች ላይ የተስተዋወቀ ታዋቂ ሰዎችን ጭምር በመጠቀም እየተስተዋወቀ ግን አሁን እንዳየነው አይነት መንገዶችን በመጠቀም ሰዎችን የማጭበርበር ስራዎች በሰፊው አለ። እጄ ላይ ያሉትን ደረሰኞች ይዤ ፖሊስ ጣቢያ ሄድኩኝ ገንዘብ እንደተጭበረበርኩና መክሰስ እንደምፈልግ ነገርኳቸው። ግን ደግሞ ከሰዎቹ ጋር ምንም አይነት ገንዘቡን ስለዋወጥ ውል አልተፈራረምኩም። በዛ ላይ የሰዎቹ አድራሻ የለኝም። በእንደዚህ አይነት ሁኔታ ውስጥ ነገርየው በጣም እየከበደ ስለሚሄድ ተጨማሪ ጊዜ የማጣራት እንደሚፈልጉ ነግረውኝ ወጣሁኝ። ጓደኛዬ ካንድ ወር በኋላ ሄዶ ካልታከም አይኑ ይጠፋል። አይደለም እሱ ሊታከም ይቅርና የሚላስ የሚቀመስ የምገዛበት ነገር ሰባራ ሳንቲም የለኝም። አከራዎች የዚሁ አካባቢ እንደሆንክ ነበር የሚያውቁት፣ እኔ ግን ሰፈር ቀይሬ ያለሁ። በዚህ ሁኔታ በጣም በርካታ ቀውስ ውስጥ ገብቻ አለሁ። አጠገቤ ማንም የለም፣ ምንም አይነት ሳንቲም የለኝም። ይኸው ብቻ ይህን አንድ ሰው ይሄንንም ሆነ ባይ ዘ ዌይ ህጋዊ ባልሆነ መንገድ በኮንሰልተንሲዎች መጭበርበረንም ወይም ደግሞ ኢቭን ህጋዊ የሆኑ ኤጀንሲዎች ጋር ጭምር የሚደርስ ማጭበርበር ካለ እሱንም ለመከላከል ማህበረሰቡን ማድረግ አለበት ነው። መጀመሪያ ከምንም በፊት የሚቀድመው እንደዚህ አይነት ጉዞዎችን ወደ ውጭ የሚደረጉ የስራ አንትኖችን ከመጀመሩ በፊት ህጉ ምን ይላል፣ አሰራሩ ምን ይላል፣ ማንጋ ምን አለ፣ ምን ምን ነገሮችን ማየት አለብን? አንደኛ እሱን ማወቅ ነው። ሁለተኛ ደግሞ ብዙ ጊዜ በተደጋጋሚ የሚታዩ አንደኛው ቴክኒክ ማስቸኮል አርጀንሲ ነው። ይሄ የተለመደ የማጭበርበር ዘዴ ነው። የትኛውም ቦታ ላይ ወደ ውጭ የሚካሄድበት ቦታ ሆነ አንድ ሌባ የሆነ ቦታ ላይ ላጭ ሊያጭበርብር ቢሞክርም አንደኛው ማስቸኮልን ነው። ቶሎ ቶሎ ገንዘብ ትኬት እንዲቆርጡ፣ ቶሎ ለሆን ነገር እንዲከፍሉ፣ ቶሎ እንዲመዘገቡ ካልሆነ አንድ ቀን ካደረ የማይገኙ ይመስል ከሆነ ማህበረሰቡ ቀጥ ብሎ ማሰብ መጀመር አለበት። ሌላኛው ደግሞ ማንኛውም በዚህ ኤሪያ ላይ የሚሰራ ባይ ዘ ዌይ ኮንስልተንሲ ካምፓኒ ወደ ውጭ ሀገር ስራ ፕሮሰስ የማድረግ የውጭ ሀገር ስራ ስምሪት የመስራት መብት የለውም፣ ኤጀንሲ እስካልሆነ ድረስ ላይሰንስ እስከሌለው ድረስ። ይሄ ማለት ደግሞ ኤጀንሲ የሆነ ማለት የኤጀንሲ ፍቃድ ይኖረዋል ማለት ነው፣ የንግድ ፍቃድ ብቻ ሳይሆን የኤጀንሲ ፍቃድ በስራና ክህሎት ሚኒስቴር የሰጠው ፍቃድ። ይህን ፍቃድ ግድግዳው ላይ ይለጥፋል። ያ ንግድ ፍቃድ ላይ በቂ መረጃዎች አለው። በምን ላይ ምን ላይ እንደሚሰራ ንግድ ፍቃድ ሲሰጠው በዛው እንትን ላይ ይገኛል። ሌላው ለሁሉም ለሚያደርጉት ድርጊት ኤቪደንስ መያዝ አለባቸው። በትክክለኛው መንገድ ክፍያው መፈጸም አለባቸው። ክፍያው ሲፈጸም ክፍያው ሲፈጸም በግለሰብ አካውንት ሳይሆን መግባት ያለበት ኤጀንሲ ከሆነ የኤጀንሲው ሲም ባለበት አካውንት ነው ማስገባት ያለባቸው። ታማኝ የለፋበትን ሀብት በትኖ ያፈራውንም ጥሪት አሟጦ የጓደኛውንም ህይወት አደጋ ላይ ከቶ ባዶ እጁን ቀርቷል። የጓደኛው የሕክምና ቀጠሮ በተቃረበ ቁጥር የተቀመጠውን ገንዘብ ሰጠን የሚሉትን ጓደኞችን ፍራቻ እየሸሸ ነው። እዚህ ሁሉ ነገር ውስጥ የገባው እንግዲህ ነገን አሻሽላለሁ በሚል ተስፋ ነው። ነገ ምን እንደሚያጋጥመው ምንስ ሰንቆ እንደሚመጣ አልተረዳም። ለህልሙ የከፈለው መስዋዕትነት በሸዋዦች ተጠልፎ ወደ ቅዠትነት ከተለወጠ ውሎ አደር። እናንተስ፣ ሌሎችን ከሽወዳ የሚታደግ ያያችሁትን፣ የሰማችሁትን፣ የተሸወዳችሁትን በፌስቡክ በኢንስታግራም እና በቴሌግራም በውስጥ መስመር ልታጋሩን ትችላላችሁ። እኛም ክሽን አድርገን ይዘን እንቀርባለን። ልብ አድርጉ፣ ሁሉም ተሸውዷል። ማምለጫው መንገድ አንድ ነው፣ ጥንቃቄ ይጠብቃል።